ሰላም ጤና ይስጥልን፣ ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን፣ በዛሬው ቪዲዮአችን ላይ ስለ አስደናቂው ለውዝ አስደናቂ የጤና ጥቅሞችን የምናካፍላችሁ ይሆናል። ለውዝ በርካታ የጤና ጥቅሞች ያሉት ድንቅ ፍሬ ነው። ታዲያ ለውዝ ምን አይነት የጤና ጥቅም ይሰጠናል የሚለውን በዚህ ቪዲዮ ዝርዝር አድርገን የምናሳያችሁ ይሆናል። ለውዝ እጅግ በጣም አስደናቂ የሆነ የጤና ጥቅም ያለው ፍሬ ነው። ለውዝ እጅግ በጣም ድንቅ ድንቅ የጤና ፍሬዎችን ይዟል። ምን አለፋችሁ ይህን ቪዲዮ እስከ መጨረሻው ከተከታተላችሁት ከጤና እስከ አልጋ ጨዋታ የለውዝ አስደናቂ ጥቅምን የምትሰሙ ይሆናል። ለውዝ የስኳር በሽታ ሆነ ከፍተኛ የደም ግፊት ለሚያስቸግረው ከሆነ ለውዝን መጠቀም በጣም ጠቃሚ ነው። ለውዝ በቫይታሚን ቢ3 የበለጸገና ጎጂ ኮልስትሮኖችን የመቀነስ አቅምና እጅግ ጤናን የመጨመር አቅም አለው። ለውዝ እንግዲህ ስናነሳ ወይም ስለ ለውዝ ጥቅም ስንናገር ኮሌስትሮል ስኳር የሚያስቸግራችሁ ከሆነ ለውዝ ከፍተኛ ጥቅም ይሰጣል። ለውዝ በርካታ የጤና ጥቅሞችን የሚሰጥ አስደናቂ ፍሬ ነው። ለውዝ በደም ቀዳዳዎች ውስጥ ያሉ እጤዎችን እንዳያብጡ ወይም የደም ቧንቧ እንዳይዘጋ በከፍተኛ ሁኔታ ይከላከላል። ለውዝ እጅግ በጣም የሚያስገርመው በደም ቧንቧዎች ላይ የሚፈጠሩ ስቦችን በማጥፋት ጤናማ እንድንሆን ያረገናል። ለውዝ በቫይታሚንና በማዕድናት የበለጸገ ስለሆነ ለልብ ጤንነት እጅግ በጣም ጥሩ ነው። ለልብም ጠቃሚ ነው ተብሎ በጥናት ተረጋግቷል። ታዲያ ለውዝን ስንጠቀም ለለውዝ አለርጂክ የሆናችሁ ሰዎች ሕይወታችሁን ሊያሳጣችሁ ይችላል። ለለውዝ አለርጂክ የሆነ ሰው ለውዝ ቢመገብ ሕይወቱን እንዲያጣ ሊያደርገው ይችላል። ለውዝን ከመመገባችሁ በፊት ለለውዝ አለርጂ መሆናችሁን ማጣራት ተገቢ ነው። ለውዝ በማዕድናት የበለጸገ ነው። በፑርባድ ዩኒቨርሲቲ በተደረገ ጥናት ወይም 28 ግራም ለውዝ ተወስዶ በተደረገ ጥናት በጥናቱ ላይ በተገለጸው ለውዝ በርካታ ፋይበር፣ ቫይታሚን፣ ኮፐር፣ ዚንክ እና የተለያዩ ለጤና ጠቃሚ የሆኑ ንጥረ ነገሮች በውስጡ ተገኝቷል። ይህም ልብ በሽታን ለመከላከል እንደሚጠቅም የዩኒቨርሲቲው ዋና ኃላፊ አሳውቋል። ይህ ጥናት ቡድን በሰራው ጥናት በለውዝ ውስጥ በጣም ብዙ አይነት ማዕድናት መገኘታቸውን ካረጋገጠ በኋላ ለውዝን አዘውትሮ መብላት በአጭር ጊዜ ውስጥ ሰውነታችን ያማረ እንዲሆን እንደሚያደርገው በጥናቱ ተገልጿል። እንዲሁም ለውዝ በበረሃ ጉዞ ላይ ብትመገቡት ረሃብን ለማስታገስ ከፍተኛ ጠቀሜታ አለው ተብሏል። ታዲያ ለውዝን ስትመገቡ ወይም ለውዝን ስታጣጥሙ ከ20 እስከ ሰላሳ ደቂቃ ከማይዘልቅ ኬኮች ውስጥና እስናኮች ውስጥ ብጨምሯቸው ወይም ኬክ ስሰሩ እስና ከንስሰሩ ብጨምሯቸው በርካታ የጤና ጥቅሞች ይሰጣል። ለውዝና ካንሰር፣ በፍሎሪዳ ዩኒቨርሲቲ በተደረገው ጥናት ለውዝ በሽታ ተከላካይ የበለጸገ ነው ብሏል። ይህም ለልብ፣ ለካንሰር፣ ለፍሪ ራዲካል ጨረሮች የመጋለጥ እድላችንን እንደሚቀንስና በርካታ ንጥረ ነገሮች ለካንሰር እንዳንጋለጥ እንደሚከላከል በጥናቱ ተገልጿል። ለውዝና ስኳር በሽታ ለውዝ የኮሌስትሮል መጠንን ዝቅ በማድረግ ረገድ የተመሰከረለት ነው። በመሆኑም በታይፕ 2 በተሰኘው የስኳር ማም የሚጠቁ ሰዎች እጅግ በጣም ጠቃሚ ነው። ወይም በምግብነት ቢጠቀሙት የኢንሱሊን መጠን መጨመርን የሚያጋጥም ሲሆን ለውዝ ይህን ችግር ያረጋጋል። ታዲያ ለውዝ ለስኳር በሽተኞችም በጣም ጠቃሚ ነው ተብሎ ተረጋግጧል ማለት ነው። ሌላኛው መውለድን ያበረታታል። ለውዝ የሴቶችን ጤናማ የወሊድ ስርዓት ለማስተካከል ወይም ቶሎ ለማርገዝ በከፍተኛ ሁኔታ ጥቅም ላይ እንደሚሰጥ ተነግሯል። ለውዝና ዘውትረው የሚበሉ ሰዎች የመውለድ እድላቸውና የእርግዝና ውራታቸው እንደሚፋጠን እጅግ በጣም ተጠቅሟል። እናቶች ላይ ሊያጋጥም የሚችለውን የጤና እክልም ሰባ በመቶ ለመቀነስ ያስችላል። እናቶች በልጆች ቶሎ እንዲጸንሱ ለማድረግ ወይም መውለድ ለምትፈልግ ሴት ቶሎ እርግዝና እንዲፈጠር ለማድረግ ከዛ በተጨማሪም እናቶች ላይ በርግዝና ወቅት የሚያጋልጠውን ችግር ሰባ በመቶ ይቀንሳል። የደም ስኳር መጠንን ያረጋጋል። ለውዝ የደም ስኳር መጠንን የማረጋገጥ ከፍተኛ አቅም አለው። አንድ ኩባያ ለውዝ ውስጥ ከሚያስፈልገን ማግኒዚየም ውስጥ ሰላሳ አምስት በመቶውን ያገኛል ወይም ለሰውነታችን ይሰጣል። ይሄም የደም ስኳር መጠንን እንዲስተካከልና የደም ስኳር መጠን ጤናማ እንዲሆን ይረዳናል። የሐሞት ጠጠርን ይከላከላል። ለውዝ የሐሞት ጠጠር እንዳይፈጠር ይከላከላል። በጣም አስደናቂ ጥቅምንም ይሰጣል። ለውዝን አዘውትሮ መመገብ፣ በሳምንት ቢያንስ 28 ግራም ለውዝ መመገብ የሐሞት ጠጠር በሰውነታችን የመፈጠር እድሉን 25 በመቶ መቀነስ እንደሚያስችል ጥናቶች ያመለክታሉ። ድብርትን ይዋጋል። ለውዝ የድብር ስሜትን የማነቃቃት አሚኖ አሲድ በውስጡ ስለያዘ ድብር ሲሰማን ሲደብረን ጸረ መደባበር ሲያጋጥመን ወይም ይደብረናል፣ አንዴ ደስ ይለናል፣ የተዘበራረቀ የመረበች ስሜት ሲያጋጥመን ለውዝም ብንመገብ ወዲያውኑ የተነቃቃ ስሜት እንዲኖረን ያደርገናል። ብዙ ጊዜ ጫት የሚቅሙ ሰዎች ለውዝን ጣል እያደረጉ የሚቅሙት የለውዝ ለመቃም ብቻ ሲመች ወይም ለመቃም ስለሚመች ብቻ ሳይሆን የመነቃቃት የጫቱንም የማነቃቃት ስሜት ለማጠበብ ወይም ለመጨመር ይረዳቸዋል ማለት ነው። ሌላኛው የማስታወስ አቅምን ይጨምራል። ለውዝ የማስታወስ አቅማችንን በከፍተኛ ሁኔታ ያሳድጋል። ነገሮችን የምትረሱ ከሆነ ወይም ነገሮችን አንዴ ከነገርናቸው ወይም ከተነገራችሁ በኋላ የመርሳት ችግር ካጋጠማችሁ ለውዝን አዘውትረን ብንበላ በላ በቫይታሚን ሲ የበለጸገ ስለሆነ የአእምሮ የመስራት ብቃትን በከፍተኛ ሁኔታ እንደሚያሳድግ ጥናቶች ተናግሯል። ስለዚህ አይምሯችን በከፍተኛ ሁኔታ እንዲሰራ ከፈለግን ለውዝን መመገብ ነው። ክብደትን መጨመርን ይከላከላል። በቋሚናው ለውዝ መመገብ ክብደት እንዳይጨምር አስተዋጽኦ ያደርጋል። በጉዳዩ ላይ በተሰራው ጥናት በሳምንት ሁለት ጊዜ ለውዝ የሚመገቡ ሰዎች ከማይመገቡ ሰዎች ሲነጻጸር ጤናማ ክብደትና ክብደት የመጨመራቸው እድል ቀነስ ብሎ ታይቷል። ታዲያ ጤናማ ክብደት እንዲኖራችሁ ከፈለጋችሁ ወይም ክብደታችሁ በጣም እየጨመረ ከተቸገራችሁ ለውዝን መመገብ የተመጣጠንና ጤናማ ክብደት እንዲኖረን ያደገናል። የጨው መጠን ዝቅተኛ ነው። ከፍተኛ የጨው መጠን ወይም ሶዲየም መጠን የደም ግፊት እንዲጨምር ያደርጋል። ለውዝ ዝቅተኛ የጨው መጠን አለው። ይህም የልብ ጤንነትን ጤናማ እንዲሆን ያደርጋል። ለውዝ የወሲብ ስሜትን ያነቃቃል። ስንፈተ ወሲብ የተጠቁ ሰዎች ለውዝን አዘውትረው ቢመገቡ ከዛ ችግር እንደሚላቀቁ ጥናቶች በተደጋጋሚ ገልጸዋል። ይህም የወንድ ልጅ የዘር ፈሳሽን እንዲበዛና ጤናማ የወሲብ ግንኙነት እንዲፈጠር በከፍተኛ ሚና ይጫወታል። ታዲያ ለውዝን ስንመገብ ወይም ከመመገባችን በፊት ከላይ ለማንሳት እንደሞከር ነው አደራ የለለው የለውዝ አለርጂ ከሆነባችሁ ወይም ለውዝ ስትበላው አለርጂ የሚያጋጥማችሁ ከሆነ የለውዝ አለርጂ በሕክምና እንኳን ለመዳን ያስቸግራል። ቁጥር አንድም ገዳይ ነው። ስለዚህ አለርጂ ለእናንተ ለለውዝ አለርጂ መኖራችሁና አለመኖራችሁን በደንብ ማጣራት ተገቢ ነው። ለለውዝ አለርጂ ከሆናችሁ በፍጹም ለውዝ መብላትም፣ ለውዝ የገባባቸው ምግቦችንም መቅመስም፣ በለውዝ የተሰሩ ዘይቶችንም ምንም አይነት ለውዝ ጋር ንክክ ያላቸውን ነገር መጠቀም የህይወትን እስከ ማጣት ያደርሳል እና ይህን ጥንቃቄ እንድታደርጉ ያስፈልጋል። ውድና የተከበራችሁ የዩትዩብ ቻናል ቤተሰቦቻችን ለዩትዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡኑ ቪዲዮንስ ጅምሩት ላይክ እና ሼር ማድረግ አይረሳ። በቀጣይ ቆንጆ ቪዲዮ እስከምንገናኝ